ከትራምፕ ጋር በመሆን ጉባኤውን የሚመሩት የግብፅ ፕሬዚዳንት አብዱልፈታህ አልሲሲ ናቸው። በስብሰባው ላይ የዩኬን ጠቅላይ ሚኒስተር ኬር ስታርመርን ጨምሮ ከ20 ሀገራት በላይ መሪዎች ይገኛሉ ተብሎ ይጠበቃል። ትራምፕ በጋዛ የሚካሄደውን ጦርነት ለማስቆም ያቀረቡትን እቅድ በአባስ የሚመራው የፍልስጤም ማስተዳደር ሪፎርሞች ከተካሄዱ በኋላ ጋዛን በማስተዳደር ሚና ሊኖረው እንደሚችልም ይገልጻል። የእስራኤሉ ጠቅላይ ሚኒስተር ቤናሚን ነተናው ግን ይህንን ሀሳብ አይቀበሉትም። የፍልስጤም ማስተዳደር የሃማስ ተቀናቃኝ በሆነ ፋታህ የሚመራው ሲሆን በእስራኤል ወረራ ስር የሚገኘው ዌስት ባንክ ያስተዳድራል። የ89 አመቱ አባስ ባለፈው ወር ለመንግስታቱ ድርጅት ስብሰ ስብሰባ ወደ ኒውዮርክ እንዳይገቡ የእርሳቸውና የሰማኒያ ልኡካን ቡድኖቻቸውን ቪዛ በአሜሪካ ውጭ ጉዳይ ሚኒስትር መሰረዙ ይታወሳል። በወቅቱም በቪዲዮ ባስተላለፉት መልእክት በእስራኤል እና በፍልስጤማውያን መካከል ተግባራዊ በሚሆን የሰላም እቅድ ላይ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸውን ተናግረው ነበር። ሐማስ በወደፊቷ ጋዛ ላይ የሚኖረው ሚና ውድቅ ያደረጉ አባስ ትጥቁን እንዲፈታ በንግግራቸው ላይ ጠይቀዋል። የትራምፕ ባለ 20 ነጥብ የሰላም እቅድ የመጀመሪያ ምዕራፍ በእስራኤልና በሐማስ መካከል ሮብለት ስምምነት የተደረሰበት ሲሆን ከአርብ እለት ጀምሮ እየተኩስ አቁም ተጀምሯል። ሰኞ የፍልስጤናውያን እስረኞችና እስራኤላውያን ታጋቾች ልውውጥ ይደረጋል። በሰላም እቅዱ ቀጣዩ ዙሮች ላይ ጋዛን ማን ያስተዳድራታል የሐማስ ትጥቅ መፍታትና የእስራኤል ጦር መውጣት የሚሉትን ጨምሮ ድርድሮች መካሄድ ይቀጥላሉ ተብሎ ይጠበቃል። እስራኤልና ሐማስ በግብፁ ስብሰባ ላይ ባለስልጣኖቻቸው እንዳይሳተፉ ማረጋግጠዋል። በትራምፕ እቅድ መሰረት የጋዛ አስተዳደርን ይቆጣጠራል የተባለው የሰላም ቦርድ ይመራሉ ተብሎ የሚጠበቁት የቀድሞ የዩኬ ጠቅላይ ሚኒስትር ሰርቴኒ ብሌር እሁድ ዕለት የፊልስጤምን አስተዳደር ምክትል ፕሬዚዳንት ሁሴን አልሼክ አግኝተው አነጋግረዋል። የሲሲ ቢሮ የሰኞ አለም አቀፍ ስብሰባ አለም በጋዛ ሰርጥ የሚካሄደውን ጦርነት ማስቆም በመካከለኛው ምስራቅ ሰላምና መረጋጋት ለማምጣት የሚደረገውን ጥረት ማጠናከር መሆኑንም ተናግሯል። የግብጽ ውጭ ጉዳይ ሚኒስትር በጋዛ ሰርጥ የሚካሄደውን ጦርነት እንዲያበቃ የሚቀርበውንም ሰነድ ይፈርማል ተብሎ እንደሚጠበቅም ገልጿል። በስብሰባው ላይ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን፣ የዮርዳኖሱ ንጉስ አብዱላህ ሁለተኛ፣ የጀርመን ቻንስለር ፍሬድሪክ መርስ፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ የቱርክ ፕሬዚዳንት ጣይብ ኤርዶዋን ይገኛሉ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉቴሬዝም ስብሰባ ላይ ከሚገኙት መካከል ናቸው። የዘጠና ሁለት አመቱ ፕሬዚዳንት ፖል ቢያ ስልጣናቸውን በሰባት ዓመት ለማራዘም በምርጫ ተወዳደሩ። የካሜሩኑ ህዝብ በፕሬዚዳንታዊ ምርጫ ድምፅ ሰጥቷል። በዚህም በዓለም ላይ በእድሜ የገፉት የሀገር መሪ የስልጣን ዘመናቸው ለሰባት ዓመታት ያራዝማሉ ተብሎ ይጠበቃል ለእሁድ ዕለት በተካሄደው የመጀመሪያ ዙር ምርጫ የ92 ዓመቱ ፕሬዚዳንት ፖል ቢያን 30 ሚሊዮን ህዝብ ባላት የመካከለኛው አፍሪካ ሀገር ለስምንተኛ ጊዜ የፕሬዚዳንትነት የስልጣን ዘመናቸውን ለማራዘም እድላቸው ሰፊ ነው። ለ43 ዓመታት በስልጣን ላይ የቆዩት ቢያ ከ11 ተፎካካሪዎች ጋር በምርጫው ተፋጠዋል። የቀድሞ የመንግስታት ቃል አቀባይ ኢሳ ቲችሮማ ባካሪ ዋነኛው ተቀናቃኛቸው ነው። ባካሪ ለ20 ዓመታት የቢያ የቅርብ አጋር የነበሩ ሲሆኑ በሰኔ ወር ከመንግስት ስልጣን በመልቀቅ የተቃዋሚዎችን ጎራ ተቀላቅለዋል። ከፍተኛ ተፎካካሪ ተደርገው የሚወሰዱት ሌላው ተቃዋሚ መሪ ሞሪስ ካምቶ ናቸው። ከ34000 በላይ የባህር ማዶ ነዋሪዎች የካሜሮን ዜጎችን ጨምሮ ከ8 ሚሊዮን በላይ ሰዎች ድምፅ ለመስጠት ተመዝግበዋል። የህገ መንግስት ምክር ቤት የመጨረሻ ውጤት እስከ ኦክቶበር 26 ድረስ ያሳውቃል። የፕሬዚዳንት ትራምፕ የግብጽ ጉብኝት በኢትዮጵያ ላይ ምን ሊፈጥር ይችላል? ይህንን ጥያቄ ያቀረበው ዛሬ ለንባብ በበቃው የስዊድን ኤክስፕረስ ጋዜጣ ነው። ጋዜጣው ይህንን ዘገባውን የጀመረው የኢትዮጵያ ህዳሴ ግድብ የተመረቀ ቢሆንም በዚህ ዙሪያ የተነሳው የአባይ ወንዝ ጦርነት ግን ገና አልተቋጭም የሚል ነው። ሲቀጥልም አሁን ጉዳዩ የበለጠ ውስብስብ እየሆነ በመሄድ ላይ መሆኑን ጠቅሶ ለዚህም የባለሙያ ማብራሪያ አስቀምጧል። ማብራሪያው የሰጡትም በስዊድን አፕሳላ ዩኒቨርሲቲ የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር ኦሾክሽ ሲወይን ናቸው። ፕሮፌሰር ሲናገሩም በዚህ ውስጥ ሁለት ነገሮች አሉ ብለዋል። ሲያብራሩም አንደኛው ጉዳይ ግድቡ የኃይል ማመንጫ እንጂ የውሃ አቅጣጫ የሚቀይር አለመሆኑን ጠቅሰው ኢትዮጵያ ምንም አይነት ውሃ ከወንዙ ላይ እንደማታስቀርም አስረድተዋል። ሁለተኛው ጉዳይ ደግሞ ይኸው ውሃ መቼና እንዴት ወደ ግብፅ ይሄዳል የሚለውን ጥያቄ ውስጥ መግባቱን አስታውቀዋል። ፕሮፌሰሩ እንዳሉት ግብፅ በግድቡ ላይ በተደጋጋሚ ተቃውሟን ስታሰማ የቆየ ሲሆን እርምጃውን እንደምትወስድም በተደጋጋሚ አስጠንቅቃለች። ነገር ግን የግብፅ ዘቻ በአብዛኛው ከባዶ ቃላት ያለፈ አለመሆኑንም አስረድተዋል። ፕሮፌሰሩ ሲቀጥሉም አሁን ላይ ይህ ጉዳይ የኢትዮጵያና የግብፅ ብቻ እንደማይሆን ጠቅሰዋል። ሲናገሩም በሐማስ እና በእስራኤል መካከል በተደረገው የግብፅና የአሜሪካ ግንኙነት የጠበቀ አድርጎታል። በዚህም የተነሳ ፕሬዚዳንት ትራምፕ ግብጽ አቅንተዋል ያሉት ፕሮፌሰሩ ይህንን እድል ግብጽ በኢትዮጵያ ላይ ጫና ለመፍጠር እንደምትጠቀምበትም ገልጸዋል። ሲቀጥሉም በዚህ ወቅት ኢትዮጵያ ከቻይና ጋር የጠበቀ ወዳጅነት እንዳላትም መረሳት የለበትም ያሉት ፕሮፌሰሩ ግብጽ ይህንን ጉዳይ ወደ ቀጥታ ምክር ቤት በወሰደችበት ወቅት ቻይና ለኢትዮጵያ ድጋፍ መስጠቷን አውስተዋል። የቻይና አቋም የውሃ ምንጭ የሆኑት የላይኛው ተፋሰስ ሀገራት የመጠቀም መብት አላቸው የሚል እንደሆነም የጠቀሱት ፕሮፌሰሩ ቻይና በሜኮንግ ወንዝ በሌሎ ወንዝና በሳልዊን ወንዝ ላይ ተመሳሳይ መንገድ መከተሏን አስታውቋል። በመሆኑም ቻይናና ኢትዮጵያ በውሃ ፖሊሲ ላይ ተመሳሳይ አቋም እንዳላቸውም ጠቅሰው ቻይና ለህዳሴ ግድብ የምትሰጠውን ድጋፍ እንደምትቀጥልበት ማስረድተዋል። ፕሮፌሰሩ በመግለጫቸው ማጠቃለያ ይህ በግብፅና በኢትዮጵያ መካከል የተፈጠረው ውዝግብ ሊፈታ የሚችል መሆኑን ገልጸዋል። ሲናገሩም በእኔ እምነት ውዝግቡን ለመፍታት የሚያስፈልገው ፖለቲካዊ ፈቃደኝነት ብቻ ነው። ምክንያቱም ይህ ግድብ የኢትዮጵያ የኤሌክትሪክ ኃይል ከማመንጨት ውጪ ውሃውን አያስቀረውም በማለት አስታውቀዋል። አንዲት ትንሽ አውሮፕላን በማሳቹሴትስ ግዛት ዳርትማውዝ ከተማ በሚገኘው ሩት 195 አውራ ጎዳና ላይ ተከስክሳ በመውደቋ በአውሮፕላን ውስጥ የነበሩ ባልና ሚስት ህይወታቸው ማለፉን ፖሊስ አስታውቀዋል። በአደጋው ምክንያት አውራ ጎዳናው ለብዙ ሰዓታት ተዘግቶ ነበር። የማሳቹ ሴትስ ግዛት ፖሊስ እንደገለጸው የአንድ ሞተር አውሮፕላን ዋና አካል ከጠዋቱ 2ሰዓ 15 ሰዓት ገደማ በመንገዱ መለያ ሰርማ ቦታ ላይ ወድቆ በቅጽበት በእሳት ተያይዟል። ሌሎች የአውሮፕላኑ ክፍሎች በአቅራቢያው በሚገኝ ጫካ ውስጥ ተበታትነው ተገኝተዋል። በአደጋው ወቅት በአውራ ጎዳናው ላይ መኪናዋን ታሽከረክር የነበረች አንዲት ሴት በተበታተነው የአውሮፕላን ክፍል መመታቷን፣ ቀለል ያለ ጉዳት ደርሶባት ወደ ሆስፒታል መወሰዷን የብሪስቶል ካውንቲ አቃቢት ቶማስ ኩዊን ተናግረዋል። አቃቢ ቁ በአደጋው ህይወታቸው ያለፈው የ68 ዓመቱ ቶማስ ፐርኪንስ እና ባለቤታቸው የ66 ዓመቷ አጋታ ፐርኪንስ ስለመሆናቸው ይፋ አድርጓል። ጥንዶቹ የሮድ አይላንድ ግዛት ሚድል ታውን ከተማ ነዋሪዎች ነበሩ። የብሔራዊ የትራንስፖርት ደህንነት ቦርድ የአደጋው መንስኤ በማጣራት ላይ ነው። ቦርዱ እንዳስታወቀው ሶካታ ቲቢኤም ሰባት መቶ የተሰኘው ይህ አውሮፕላን ከኒው ቤድፎርድ ክልላዊ አውሮፕላን ማረፊያ የተነሳ ሲሆን መዳረሻውም ዊስኮንሲን ግዛት ነበር። በአደጋው ወቅት በአካባቢው ከባድ ዝናብና ኃይለኛ ንፋስ የቀላቀለ ውሎ ንፋስ የነበር ቢሆንም የአየር ሁኔታው ለአደጋ መንስኤ መሆን አለመሆኑን ገና አላረጋገጠም። የኒው ቤድፎርድ ከንቲባ ጆን ሚቼል ባስተላለፉት መልዕክት በአደጋው ህይወታቸውን ላጡ ወገኖች ቤተሰቦችና ወዳጆቻቸው መጽናናት እመኛሉ በማለት ሀዘናቸውን ገልጸው የአደጋው ጊዜ ሰራ ጓደኞች ለሰጡት ፈጣን ምላሽ ምስጋናቸውን አቅርበዋል። የአደጋው ቦታ ምርመራው እስኪጠናቀቅ ድረስ በፖሊስ ጥበቃ ስር እንደሚቆይ የተገለጸ ሲሆን የአውራ ጎዳና አብዛኛውን ክፍል ከሰዓት በኋላ ለትራፊክ ክፍት ተደርጓል። ህዝባዊ ተቃውሞ የተነሳባቸው የማዳጋስካር ፕሬዚዳንት አገር ጥለው ወጡ። ለሁለት ሳምንታት ያህል ከፍተኛ የወጣቶችን ተቃውሞ ሲያስተናግዱ የቆዩት የማዳጋስካሩ ፕሬዚዳንት አንድሪ ራጆሊና አገር ጥለው መሄዳቸው ተዘገበ። እንደ ዘገባዎች ከሆነ ፕሬዚዳንቱ ትናንት እሁድ ሌሊት ላይ በፈረንሳይ ወታደራዊ አውሮፕላን ተሳፍረው እንዲወጡ የተደረገ ሲሆን፣ የት እንዳሉ እስካሁን አልታወቀም። አንዳንድ ምንጮች በሞሪፌየስ አድርገው ዱባይ መግባታቸውን በመዘገብ ላይ ናቸው። ፕሬዚዳንቱ ዛሬ ምሽት ካሉበት ቦታ ለአገራቸው ህዝብ ንግግር እንደሚያደርጉም ተዘግቧል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በእስራኤልና በሃማስ መካከል ለሁለት ዓመታት የዘለቀውን ጦርነት ያስቆመውን የተኩስ አቁም ስምምነት በማስፈጸማቸው ከዚህ ቀደም የከረሩ ተቺዎቻቸው ከነበሩት ወገኖች ሳይቀር ያልተጠበቀ ምስጋና እና እውቅና እየተቸራቸው ነው። በ2016 ምርጫ ተቀናቃኛቸው የነበሩት የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተንን ፕሬዚዳንት ትራምፕና የአረብ መሪዎችን ለሰላም እቅዱ ላሳዩ ቁርጠኝነት በጣም አደንቃለሁ ብለዋል። ሌሎች የዴሞክራቲክ ፓርቲ ቁልፍ ሰዎች ተመሳሳይ አስተያየቶችን ሰጥተዋል። የቀድሞው ምክትል ፕሬዚዳንት ካማላ ሃላሪስ በበኩላቸው በዚህ ሂደት ውስጥ ተሳታፊ የነበሩት ሁሉንም አደንቃለሁ፣ ፕሬዚዳንቱን ጨምሮ በማለት አስተያየታቸውን ሰጥተዋል። የአሪዞና ሴናተር ማርክ ኬሊ ፕሬዚዳንት ትራምፕ ለዚህ ስምምነት ትልቅ እውቅና ሊሰጣቸው ይገባል ሲሉ በቀጥታ ተናግረዋል። የኢሊኖይ ሴናተር ዲክ ደርቢን ደግሞ ስምምነቱ ከሰመረ ትራምፕ እውቅና ይገባቸዋል በማለት ጅምሮ መልካም ነው ብለዋል። ይህ በእንዲህ እንዳለ የቀድሞው ፕሬዚዳንት ባራክ ኦባማ ስምምነትን በደስታ ቢቀበሉትም በላኩት መልእክት ላይ የትራምፕ ስም አለመጥቀሳቸው ከዋይት ሃውስ ትችት አስከትሎባቸዋል። ይህ የሰላም ስምምነት ከጥቅምት 7 2023 የሃማስ ጥቃት በኋላ ተቀስቅሶ ከ67000 በላይ ፍልስጤማውያንና 1200 እስራኤላውያን ሕይወት የቀጠፈ የሁለት ዓመት ጦርነት ያስቆመ ነው። ፕሬዚዳንት ትራምፕ ሰኞ እስራኤል ውስጥ የሚገኙ ሲሆኑ ከተለቀቁት ታጋቾች ቤተሰቦች ጋር ይገናኛሉ ተብሎ ይጠበቃል። በተጨማሪም የእስራኤል ከፍተኛ የሲቪል ሽልማት የሆነው የፕሬዚዳንታዊ የክብር ሜዳሊያ እንደሚሸለሙ ተገልጿል። ከዚህ በመቀጠል ከ20 በላይ ሀገራት መሪዎች በሚገኙበት የጋዛ ሰላም ጉባኤ ላይ ለመገኘት ወደ ግብጽ ያቀናሉ። ምንም እንኳ የመጀመሪያው ምዕራፍ ስኬታማ ቢሆንም የሰላም እቅዱ ሙሉ በሙሉ ተግባራዊ እስከሚሆን ድረስ ገና ብዙ ያልተመለሱ ጥያቄዎች እና ውስብስብ ስራዎች እንደሚቀሩትም ተንታኞች ይገልጻሉ። በመቀሌ የቲዲኤፍ አርሚ 22 አባላት ተቃውሞ ሰልፍ አደረጉ። በትግራይ ክልል ዋና ከተማ መቀሌ በዛሬው ዕለት የትግራይ መከላከያ ኃይል አርሚ 22 ኮር ሶስት አባላት የተቃውሞ ሰልፍ ማድረጋቸው ተሰምተዋል። እነዚህ ወታደሮች በመቀሌ ዋና ዋና ጎዳናዎች ላይ አልፈው በሌተራ ጄኔራል ታደሰ ወረደ ጽሕፈት ቤት የተቃውሞ ድምጻቸውን አሰምተዋል። በሰልፉ ዋና ጥያቄ ሆኖ የቀረበው ለሶስት ወራት ያህል ደሞዝ እንዳልተከፈላቸው የሚገልጽ ሲሆን በተጨማሪም የደሞዝ ጭማሪ እንዲደረግላቸውም ጠይቀዋል። በሰልፉ ላይ የአርሚ 22 ዋና አዛዥ የሆኑት ኮሎኔል ገብረስላሴ በላይ ጭምር መገኘታቸውንም ከስፍራው የተሰራጩ መረጃዎች አስረድተዋል። እነዚህ ሰልፈኞች ከጊዜው አስተዳደሩ ፕሬዚዳንት የሚያነጋግራቸው አካል በማጣታቸው የተነሳ ወደ አሉላ አባነጋ አየር ማረፊያ የሚወስደውን መንገድ ዘግተዋል። ከተቃዋሚዎቹ ውስጥ አንዱ ለወጋግታ ፋክትስ በሰጠው መግለጫ ጊዜው አስተዳደሩ ሆነ ብሎ መልስ ለመስጠት ፈቃደኛ ባለመሆኑ መንገዱን ለመዝጋት መገደራቸውን አስታውቀዋል። በመንገዱ መዘጋት የተነሳ የህዝብ ትራንስፖርትና መኪኖች ለማቆም የተገደዱ ሲሆን የአውሮፕላን ተጓዦችም በረራ አልፏቸዋል። አስተያየት ሰጪዎች የቲዲኤፍ አባል ሲናገር ከጊዜው አስተዳደሩ ከፍተኛ ባለስልጣናት እስካላነጋገረን ድረስ መንገዱን አንከፍትም ብለዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ መንገዱ ዝግ ነው። ሐማስ በህይወት ያሉ እስራኤላውያን ታጋቾችን በሙሉ ለቀቀ። የእስራኤል መከላከያ በህይወት ያሉ ታጋቾችን በሙሉ መልቀቃቸውን አስታውቋል። የእስራኤል ጦር የመጀመሪያዎቹን ሰባት ታጋቾች ተረክቦ ቤተሰቦቻቸውን ወደሚገኙበት ስፍራ እየወሰደ መሆኑን ገልጾ ነበር። ከጥቂት ሰዓታት በኋላ ተጨማሪ 13 ታጋቾችን ከቀይ መስቀል ተረክቦ ወደ እስራኤል እየወሰደ መሆኑን ገልጿል። ጦሩ በወጣው መግለጫ ላይ የእስራኤል ጦርና ደህንነት ኤጀንሲዎች ተመላሾች ወደ እስራኤል አጅበው እያመጧቸው ነው ብሏል። ወደ እስራኤል ከተመለሱ በኋላ የመጀመሪያ ህክምና ምርመራ ይደረግላቸዋል ያለው መግለጫው በኋላ ላይ ለቀይ መስቀል ተላልፎ የሚሰጡ ተጨማሪ ታጋቾችን ለመረከብ መዘጋጀቱን አስታውቋል። ሐማስ በበኩሉ በህይወት ያሉ ሁሉም ታጋቾች ማስረከቡን የገለጸ ሲሆን የ28 ታጋቾች አስክሬንም እንዲያስረክብም አስታውቋል። የእስራኤላውያኑ ታጋቾች ቤተሰብ ደስታቸውን በተለያየ መንገድ በመግለጽ ላይ ናቸው። የታጋቾችና የጠፉ ቤተሰቦች የተሰባሰቡበት ሆስቲስ ኤንድ ሚሲንግ ፋሚሊስ ፎረም በማህበራዊ ሚዲያ ገጹ ላይ ወደ ሀገራቸው እንኳን ደህና መጣችሁ ሲል ለጥፏል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የጋዛ የመሪዎች ጉባኤ ለመምራት ሰኞ የግብጽ ከተማዋ ሻርማል ሼክ መግባታቸው ተዘግቧል። በጉባኤው ላይ የእንግሊዝ የጀርመን መሪዎችን ጨምሮ ከ20 በላይ የዓለም ሀገራት መሪዎች እንደሚሳተፉን ታውቋል። የግብፁ ፕሬዚዳንት አልሲሲ መሪዎቹን እንደተቀበሉ መሆኑን ተዘግቧል። በሌላ በኩል በጋዛ የሰላም ስምምነት መሰረት ከእስራኤል እስር ቤት የተፈቱ ፍልስጤማውያን ወደ ጋዛና ራህማ ተጉዞ ከቤተሰቦቻቸው መቀላቀላቸውን አልጃዚራ ዘግቧል። እስራኤልና ሀማስ ያደረጉትን የተኩስ አቁም ስምምነት መተግበሩን ተከትሎ ሀማስ በሕይወት ያሉ 20 እስራኤላውያን ታጋቾች የለቀቀ ሲሆን እስራኤል በበኩሉ ሁለት ሺህ የሚጠቁ ከስር ለቃለች ተብሏል። ብሔራዊ ጀግኖች የ2025 አፍሪካን ኢምፓክት አዋርድ በአሜሪካ በሜሪላንድ ስቴት ሲልቨር ስፕሪንግ ጥቅምት 2 ቀን 2018 ዓ ም በርካታ ታዋቂ ግለሰቦች ተጋባዥ እንግዶችና የመገናኛ ብዙሀን አባላት በተገኙበት አንጋፋው የትዝታ ንጉስ ድምፃዊ መሐሙድ አህመድ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ጀግናው አትሌት መሰረት ደፋር ጋዜጠኛ የማስታወቂያ ባለሙያ ሰይፉ ፋንታሁን እንዲሁም አቶ የማሞ የእውቅና ሽልማት ተበርክቶላቸዋል በአሜሪካ ዋሽንግተን ዲሲ የተመረተውና ለትርፍ ያልተቋቋመው ኖርት ኮኔክሽን በየአመቱ የእውቅና ሽልማት ስነስርዓት በአሜሪካና በአፍሪካ በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ ነው። በየአመቱ ከስፖርት ከስነ ጥበብ እና ከስራ ፈጠራ ዘርፎች ለማህበረሰቦቻቸው ላበረከቱት አስተዋጽኦ እና ለለውጥ ላደረጉት የላቀው ተሳትፎ በየዘርፉ ተመርጠው የሚሸልሙበት መድረክ ነው።